ጤና ይስጥልኝ። የተወዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይረስ እነ የዕለቱ አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችን ድቆይ ግብዣችን ነው። በቅድሚያ አርስ ዜናዎችን ነግራችኋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና አፋኖ ያለች መካከል ውጊያ መደረጉ ታውቋል። በሌላ በኩል የብልጽግና አገዛዝ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ የሸቱ የሱፍ ብልጽግና የሚገኝባቸው ከተሞች ውስጥ የእገታ ወንጀሎች መበራከታቸውን ሲገልጹም፣ የፖሊስ ኮሚሽነር ኩኔት ሾሙ ዘላለም መንግስት የበኩላቸው በአማራ ክልል ያለውን የጸጥታ ሁኔታ በውስጥም በውጭም እየተቀየረ መጥቷል ባይ ናቸው። ዛሬ አገዛዙ ከአራት ሚሊዮን በላይ ተማሪዎችን ትምህርት ባቋረጡበት የአማራ ክልል ለ1380 ተማሪዎች የስምንተኛ ክፍል ብሔራዊ ፈተና እየሰጠው ነው ሲል ማስታውቋል። ዝርዝር ሪፖርት ይዘናል። በአፋር ክልል እየተቋቋመ ያለው የትግራይ ኃይል ወታደራዊ አመራር ሰራዊታቸው ከህዋት ነፃ ነው ብዛቱም አራት ክፍለ ጦር ነው አሉ። ከትግራይ ኃይሎቹ መለየት ከአፋር ክልል ጋር በሚዋሰኑ አካባቢ የራሳቸውን ሰራዊት እየገነቡ መሆናቸው የሚናገሩት ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ ከህወት ነፃ የሆነ ኃይል ለመፍጠር ወደ ነፃ መሬት ወርጃለሁ ይላሉ። አራት ግንባር እንዳላቸው የሚጠቅሱት ጄኔራል ገብረ እግዚአብሔር ትልቁ ኃይላችን የሚገኘው ትግራይ ውስጥ ነው ብሏል። በዚህም ላይ ዝርዝር ይዘናል። በትግራይ ክልል በመቀለ ከተማና በስዊዘርላንድ ጄኔቫ የተቃውሞ ሰልፍ ሊካሄድ ነው። የተቃውሞ ሰልፍ በመቀልና ጄኔቫ በተመሳሳይ ቀን ይካሄዳል የተባለ ሲሆን አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል በቀጣይ ሳምንት የተቃውሞ ሰልፍ ለማካሄድ እቅድ ተይዟል ተብሏል። በዝርዝር እንመለከታለን። ትራምፕ በሎስ አንጀለስ ተጨማሪ 2000 የብሔራዊ ዘብና 700 የባህር ኃይል አባላትን ማሰማራታቸው ሰምተዋል። ፔንታጎን ዶናልድ ትራምፕ ተጨማሪ ሠራዊት ለማሰማር የተገደዱበት ችግር አሁን ላይ በአጠቃላይ በአሜሪካ ውስጥ መነጋገሪያ መሆኑን ጭምር አስታውቋል። በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለው አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መደረጉ ታውቋል። የብልጽግና አገዛዝ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ ብልጽግና በሚገኝባቸው በከተሞች ውስጥ የእገታ ወንጀሎች መበራከታቸውን ሲገልጹም፣ የፖሊስ ኮሚሽነር ሁኔታ ስለሆኑ ዘላለም መንግስት የበኩላቸው በአማራ ክልል ያለውን የጸጥታ ሁኔታ በውስጥም በውጭም እየተቀየረ መጥተዋል ሲሉ ተደምጠዋል። ዛሬ አገዛዙ ከአራት ሚሊዮን በላይ ተማሪዎች ትምህርት ባቋረጡበት በአማራ ክልል ለ130,280 ተማሪዎች የስምንተኛ ክፍል ክልላዊ ፈተና ጥገና እየሰጠው ነው ብሏል። በክሉ ምዕራብ ጎጃም ዞን ሰከላ ወረዳ በዛሬ ሁለት ከንጋት ጀምሮ በአገዛዝ ጦርና የፋኑ ኃይሎች መካከል በተደረገ ውጊያ ሰብዓዊና ቁሳዊ ጉዳት ተመዝግቧል ሲሉ የመረጃ ምንጮች ተናግረዋል። በወረዳው ግሻ አባይ ከተማ ድንጋይ ገበጣና ሳንግብ ቤተ ክርስቲያን አካባቢ ሰፍሩ በሚገኘው የአገዛዝ ጦር ላይ ውጊያ መክፈታቸውን የተናገሩት የፋኑ የመረጃ ምንጮች በውጊያው ከፍተኛ አድርገናል ብሏል። ሆኖም ለጊዜው በዚህ ውጊያ የደረሰውን ጉዳት መጠን በውል ለማወቅ እንዳልተቻለም ተናግረዋል። በተመሳሳይ በምስራቅ ጎጃም ዞን ልበረንታ ወረዳ የድዋ ከተማ ካምፕ በአድርገ የአገዛዝ ጦር ላይ ፋኖ ጥቃት ማድረሱን የአማራ ፋኖ ብሔራዊ ኃይል አስታውቋል። በትላንትናው እለት ከጠዋት ሶስት ሰዓት ጀምሮ ለሰዓታት በቀጠለ ውጊያ በርካታ የአገዛዙ ወታደሮች የሞትና የአካል ጉዳት እንደደረሰባቸውና ወታደራዊ ተሽከርካሪም እንደወደመ አፋ በአክሎ አስታውቋል። በተያያዘም በወረዳው ወረጎ አካባቢ የብልጽግና አመራሮች ህዝብ ሰብስበን እናወያያለን በሚል በተንቀሳቀሱበት በፋኖ ተኩስ ተከፍቶባቸው ስብሰባ ሳይደረግ እንደቀረ የአካባቢ መረጃ ምንጮች ተናግረ በተመሳሳይ በምዕራብ ወሎ ቀጠና መካነ ሰላም ከተማና አካባቢው ለሁለት ተከታታይ ቀናት ከባድ ውጊያ መደረጉን የታወቀው ሰኔ አንድና ሁለት 2017 በተከታታይ በተደረገው ውጊያ የፋኖ ኃይሎች ተዋና ሰኞ ገበያ አካባቢዎችን ከአገዛዝ ጦር አስለቅቀዋል ሲሉ የአካባቢ መረጃ ምንጮች ሌትዮኒስ ተናግረዋል። የአገዛዝ ጦር በፊት ለፊት ውጊያ ሲሸነፍ በታ ተራራ ላይ ሆኖ ከባድ መሳሪያዎችን የአርሶ አደሮች መኖሪያ አካባቢ መደብደቡን የተናገሩት የመረጃ ምንጮች፣ ሆኖም የፋኖ ኃይሎች ወደፊት መግፋታቸውን ተከትሎ የአገዛዝ ጦር ቦታዎችን እየለቀቀሸሽ ተከስቷል ብለዋል። ውጊያውን ተከትሎ የፋኖ ኃይሎች በመካነ ሰላም ከተማ ሲንቀሳቀሱ መታየታቸውን የመረጃ ምንጮቻችን ጨምረው ነግረውናል። በሌላ በኩል የብልጽግና አገዛዝ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ የሸቱ የሱፍ ብልጽግና በሚገኝባቸው በከተሞች ውስጥ የእገታ ወንጀሎች መበራከታቸውን አምነዋል። የጸጥታ ቢሮ ኃላፊው በከተሞች አካባቢ ሰዎች ለገንዘብ በሚል ይታገታሉ፣ በደል ይፈጸምባቸዋል ሲሉ ዛሬ መናገራቸው ሰምቷል። አሁን ከፋ ብሎ የሚታየው ከተማ ላይ እገታ ነው። እንደገና ደግሞ በቡድን ሆኖ ሀብት ያለውን አጥንቶ ወስዶ አንድ ሚሊየን ብር ሁለት ሚሊየን ብር ለመቀበል ሁኔታዎች ከፍቶ እናገኘዋለን። ባህር ዳርን ጨምሮ ብልጽግና የሚገኝባቸው የክልሉ ትልልቅ ከተሞች የገታ ወንጀሎች መስፋፋቱና የወንጀልን በዋናነት የሚፈጽሙ ያገዛዙ የጸጥታና የፖለቲካ አመራሮች የሚመሩት ቡድን እንደሆነ ኢትዮኒውስ ከዚህ ቀደም በሰራቸው ዘገባ ማጋለጡ አይታወሳም። በሌላ በኩል ከሰላምና ጸጥታ ቢሮ ኃላፊው እሸቱ የሱፍ በተቃራኒ የአማራ ክልል ፖሊስ ኮሚሽነር ሆነው የተሾሙትና ከዚህ በፊት በፌዴራል ከፍተኛ ስልጣን የነበራቸው ዘላለም መንግስቴ በክልሉ ያለውን የጸጥታ ሁኔታ በውስጥም በውጭም እየተቀየረ መጥቷል ሲሉ ተደምጠዋል። በዛሬው እለት የአማራ ክልል ፖሊስ ከፌዴራል የጸጥታ ተቋማት ጋር በወቅታዊ ጸጥታ ጉዳዮች ዙሪያ መሰብሰቡ የታወቀ ሲሆን በስብሰባው ላይ የመከላከያ አመራሮችና የደህንነት ኃላፊዎች መገኘታቸውም ለማወቅ ተችሏል። ይህ ስብሰባ በክልሉ ያለውን የጸጥታ ሁኔታ ከፍተኛ መሻሻል አሳይቷል የሚል ግምገማ ማቅረቡን ነው ለማወቅ የተቻለው። የክልሉ ፖሊስ ኮሚሽነር ዘላለም መንግስት ከፍተኛ ውጤት አስመዝግበናል፣ አሁን ቀበሌዎችንና የተወሰኑ መተላለፊያ ቦታዎችን የማጽዳት ስራ እየተሰራ ነው ማለታቸውም ታውቋል። ዘላለም መንግስት የጽንፈኛው ኃይል እየፈረሰ ነው ካሉ በኋላ መልሰው ደግሞ በጠረፍ አካባቢ ከሩቅ ና ከቅርብ ጠላቶች ጋር የሚሰሩ ኃይሎች አሉ ማለት ጉንጀላቸውን አቅርበዋል። አክሎም በየትኛውም ምዘኛ አንድነት መፍጠር የማይችሉ አካላት አንድነት ፈጠርን በማለት የባንዳነት ስራ ለመስራት እየተንቀሳቀሱ ነው ሲሉም ተናግረዋል። ይህ በእንዲህ እንዳለ ታዲያ ዛሬ አገዛዙ በጦርነት ምክንያት ከአራት ሚሊዮን በላይ ተማሪዎች ትምህርት ባቋረጡበት የአማራ ክልል ከ38 ተማሪዎች የስምንተኛ ክፍል ክልላዊ ፈተና እየሰጠው ነው ሲል አስታውቋል። የክልሉ ትምህርት ቢሮ ኃላፊ ዶክተር ሙለሽ ደሴ የስምንተኛ ክፍል ክልላዊ ፈተና በ2 275 ትምህርት ቤቶች እየተሰጠ ነው ሲሉ ተደምጠዋል። በክልሉ ላለፉት ሁለት ዓመታት በቀጠሉ ጦርነት ምክንያት ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ የተደረጉ ሲሆን በርካታ ትምህርት ቤቶችን በጦርነት ወድመዋን ወታደራዊ ካምፕ የተደረጉ ትምህርት ቤቶችን በርካቶች መሆናቸውን ሪፖርቶች ያመለክታሉ። በአፋር ክልል እየተቋቋመ ያለውን ኃይል ይመራሉ የተባሉ የትግራይ ወታደራዊ አመራር ሰራዊታችን ከህወሓት ነጻ ነው ብዛቱም አራት ክፍለ ጦር ነው አሉ። ከትግራይ ኃይሎች በመለየት ከአፋር ክልል በሚዋሰን አካባቢ የራሳቸውን ስርዓት እየገነቡ መሆናቸውን የሚናገሩት ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ ከፓርቲ ወይም ህወሓት ነጻ የሆነ ኃይል ለመፍጠር ወደ ነጻ መሬት መውረዳቸው ይናገራሉ። ጄኔራሉ ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልስ አዲስ ነገር ለመፍጠር ወደ ብርሃ መውረዳቸውን ሲያብራሩ ከፓርቲ ነጻ የሆነ ኃይል ለመፍጠር ፓርቲ የማያዘው ስራ ሰራዊት ለመፍጠር እየተንቀሳቀሱ መሆኑን ይናገራሉ። ህዋት የመጣል አላማ እንዳላቸው የተጠየቁት ጀራሉ እኛ የምንመሰረተው ፓርቲ እኛ የምናቋቁመው ወታደራዊ መንግስት የለም ሲሉ ይመልሳሉ። በአፋርና በትግራይ ክልል ውስጥ አራት ክፍለ ጦር ያለው ሰራዊት ማደራጀታቸው የሚናገሩት ጀራል ገብረ እግዚአብሔር በየነ ከትግራይ ሰራዊት አመራሮች ጋር የተለያዩት ከጥር 15 2017 ዓ.ም ጀምሮ ነው ብለዋል። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ሰብስበው በአቶ ጌታቸው ረዳ የመራውን ጊዜያዊ አስተዳደር ሲያወግዙ ተቃውሞ ስብሰባ ረግጠው ከወጡ አመራሮች መካከል አንዱ ጄኔራል ገብረ እግዚአብሔር በየነ ናቸው። ይህንንም ተከትሎ የሰራዊቱ አመራሮች ጄኔራል ገብረ እግዚአብሔር በየነና ሌሎች የሰራዊቱ ውሳኔ የተቃወሙት ማገዳቸው ይታወሳል። አሁን በትግል ላይ ነን ያረጀ ነውን በትግል ነው ያሉት ጄኔራሉ፣ ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድትን መሄድ አንፈልግም። ለወጣቱ ወገንተኛ ያልሆነ ፍትሐዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናደርገውም ሲሉ ተደምጠዋል። የትግራይ ዝብ በነጻነትና ወገንተኝነት በሌለበት መንገድ መንገድ የመረጠውን አካል ነው የምናገለግለውም፣ ይላሉ። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸው ልዩነት በንግግር ለመፍታት ሞክረው እምቢ እንደተባሉ የሚናገሩት ጄኔራሉ የተወሰዱት እርምጃዎችን መቃወማቸውን ገልጸዋል። መጀመሪያ ከኮር በላይ የሆኑ አመራሮች ተሰብስበው በአቶ ጌታቸው ረዳ የመራውን ጊዜ አስተዳደር አውግዘው መግለጫ ሲያወጡ አልቀበልም በማለታቸው መታገዳቸውን ያስታውስ። ጄኔራል ገብረ እግዚአብሔር አንቀበልም ማለት መብታችን ነበር ካሉ በኋላ ባህሪያቸው ግን ማገድ ነው ይላሉ። እኔ የህወሓት ደጋፊ አይደለውም ማለት ት ራሱን ይቻላል አልሸከመውም ማለት ሰራዊቱ መሸከም የለበትም ማለት ነው፣ ይላሉ ራሱን ችሎ ወደ ህዝብ ይግባና ይወዳደር። ህዋት ይጥፋ አይጥፋ የራሱ ጉዳይ ነው፣ ይቀጥል አይቀጥል የራሱ ጉዳይ ነው። እኔ የሚመለከተኝ የትግራይን ህዝብ ጉዳይ ነው ይላሉ። ለተቃውሟቸው ጠመንጃ ማንሳታቸው መምረጣቸው በጦርነቱ የቆዩትን የትግራይ ክልል ዳግሞ ወደ ግጭት አዙሪት አይከተውም ወይ ተብሎ የተጠየቁት ጄኔራሉ እኔ ኢንተርናሽናል ጄኔራል ነኝ ይህንን ሆኜ የህዋት ሚኒሻ መሆን አልፈልግም። ህዋት ፓርቲያችን ነው የሚሉ የእነርሱ ሚኒሻ እንደሆኑ ነው የሚቆጠረው። ሚኒሻነት ደግሞ አልቀበልም ይላሉ። ህዋት ያለውን ካላደረግ ትጠፋለህ፣ መኖር አትችልም፣ ከትግራይ ትጠፋለህ ሲሉ የተናገሩት ጄኔራል ገብረ እግዚአብሔር በየነ ያላቸው ልዩነት ለመፍታት በጽሁፍ ሞክረናል ብለ ማህተም መንጠቅ አያስፈልግም ማለት ያስቀጣል፣ እንዲም ጽህፈት ቤቶችን በመዶሻ እየሰበርክ አስተዳዳሪዎችን ማባረር ትክክል አይደለም ማለት ያስቀጣል እንዲ ሲሉም ይጠይቃሉ። እኛ የታገልነው በሰላም እንድንኖር ነው የሚሉት ጀኔራሉ በሰላማዊ መንገድ በጽሁፍ ሞከርም ብዙ ጊዜ ሞከርናቸውም ቢያሉ የመጨረሻ ሊያስሩን መሆኑን ስናውቅ ወጣ። ሊያስሩን የፈለጉት ደግሞ ይህ አሁን የሚመኩበት ሰራዊት እንደሚያጡት ላረጋግጥላችሁ ፈልጋለሁ ሲሉ ማስጠንቀዋል። ጄኔራል ገብረ እግዚአብሔር በየነም በአፋርና በትግራይ አካባቢ ይንቀሳቀሳሉ ያሉት የታጣቂ ቡድናቸው ስምና ገና አለመወሰኑን ወሰኑን ወደፊትም እንደሚያሳውቁም ጭምር ተናግረዋል። ቢቢሲ እስካሁን ሶስት አራት ግንባሮች አሉን ብለውኛል፣ ማለት ጄኔራሉ በትግራይ ሰራዊት ውስጥም ብዙ ኃይል መኖራቸውን ተናግረዋል ይላል። የእኛ ሰራዊት ነው የሚሉት ሚኒሻ ከኛ ጋር ነው ያለው ከፍቶት ነው ያለው ለውጥ ይፈልጋል ጊዜው የወጣቶች እንዲሆን ነው የሚፈልገው እንዲማር እንዲለወጥ ይፈልጋል የተሻለ ገቢ እንዲኖረው ይፈልጋል ወላጆች ና ቤተሰቦቻቸው ከወጣው አሁን መልሶ ግንባታና ለውጥ ሰላም ይፈልጋል ስለዚህ ወጣቱ ሰራዊት ከኛ ጋር ነው ማለት ብዙዎችንን ሲሉ ይናገራሉ ጄኔራሉ ግን ሚኒሻ ብሎ የሰደቡትን የህወሀት ኃይል መልሰው ደግሞ የነሱ ሚኒሻ ከኛ ጋር ነው ለውጥ ነው የሚፈልገው ቤተሰቦችን አፍቁታል ማለት ግን ለአዲሱ እያዘጋጁት እንደሆነ ደግሞ መልሶ የተጣረሰ ንግግር ይናገራሉ ቢቢሲ ግን ዘገባውን ቀጥሎ ጀነራል ገብረ እግዚአብሔር በየነ ወደ ግጭት ከመግባታቸው በፊት የሚያስቀምጡት ቅድመ ሁኔታ መኖር ተጠይቀው እስካሁን ያናገረን ሀይል የለም ይላሉ። መቀመጫቸውን በአፋርና በትግራይ ክልል ማድረጋቸው የሚጠቅሱት ጀነራል ወደ አፋር ወርደን እንድንደራጅ ያደርገን ምክንያት አፋርና ትግራይ ቤተሰቦች ስለሆኑ ነው። የፈቀደልን መንግስት የለም፣ ቸግሮን ነበር። እዛ አካባቢ ያሉት አካላት ለተቸገርን እዚህ እንደራጅ ወይም እንሰባሰብ ወይ ብለን ጠየቅናቸው፣ ተሰባሰቡ አሉ። ይህ እኮ ትልቅ ነገር አይደለም፣ ትግራይ ጫፍ ላይ ያለነው ያለ ነው፣ ፈቃድ መጠየቅም የለብንም ሲሉ ተደምጠዋል። አራት ግንባር እንዳላቸው የሚጠቁስ ጄኔራል ገብረ እግዚአብሔር ትልቁ ኃይላችን የሚገኘው ትግራይ ውስጥ ነው ብለዋል። ከፌዴራል መንግስቱ ጋር ስላላቸው ግንኙነት ተጠይቀው እዚህ እንዳለን ያውቃሉ ያሉ ሲሆን የሚያገኙትን ምንም አይነት ድጋፍ እንደሌለ ግን ተናግረዋል። የትግራይ ጊዜያዊ አስተዳደር የሆኑት ሌተናንት ጄኔራል ታደሰ ወረደ ሲሾሙ ጥያቄያቸውን ማቅረባቸውና ወገንተኛ ያልሆነ ሰራዊቱ መገንባት ካልተቻለ እናንተ ደግፋችሁታል አልደግፋችሁ ትግላችን ቀጥላለን ብለን ማሳወቃቸውን ተናግረዋል። ጥር 15 17 ዓ ም የትግራይ ሰራዊት አመራሮች ውሳኔ ከእርሳቸው ጋር ተቃውሞ እየወጡና አሁን ሰራዊት እያደራጁ የሚገኙ አመራሮች እነማን እንደሆኑ ተጠይቀው ስማቸውን ከመናገር ተቆጥበዋል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ውጥረት መኖሩና ግጭት ውስጥ ቢገባ ውሳኔያቸው ምን እንደሚሆን የተጠየቁት ጀነራሉ አሰላልፋችን ከህዝብ ጋር ነው እነርሱ ወይም የህዋት አመራሮች ከጌታቸው ጋር ሊሄዱ ይችላሉ እኛ ግን ከህዝባችን ጋር ነው የምንቀረው ብለዋል። በትግራይ ክልል ማዕከላዊ ዞን የተወለዱት ጀነራል ገብረ እግዚአብሔር በ1974 ዓ ም ህዋትን ወታደራዊ አመራር ለመጣል የሚያደርገውን ትግል ተቀላቅለው ነበር ተብሏል። በህወሓት ውስጥም ከተራ ወታደር እስከ ክፍለ ጦር አመራር ሆኖ ያገለገሉት ጄኔራል ገብረ እግዚአብሔር በየነ በመጨረሻ ፌዴራል መንግስቱ ሰራዊት የሰሜን እዝ አስተዳዳሪና ምክትል አዛዥም ነበሩ። የትግራይ ጦር ከመጀመሩ ከጥቂት ወራት በፊት በጡረታ ከመከላከያ ሰራዊት የተሰናበቱት ጄኔራሉ በትግራይ ጦርነት ውስጥም ወታደራዊ አመራር ሆኖ ተሰልፈዋል። ጄኔራሉ በትግራይ ሰራዊት ውስጥ አርሚ ሀምሳ የሚባለው ልዩ ኮማንዶ ኃይል እንደገነቡ ይነገርላቸዋል። ታዲያ በአሁኑ ወቅት በትግራይ ክልል ውስጥ ከፍተ ከፍተኛ ተደማጭነት የነበረውን ህዋትን ለመዋጋት የሚያስችል በአፋር ያለውን የታጣቂ ቡድን አመራሮች መካከል ቀዳሚ ሆነው ተገኝተዋል። በትግራይ ክልል መቀለ ከተማና በስዊዘርላንድ ጄኔቫ የተቃውሞ ሰልፍ ሊካሄድ ነው ተባለ። የተቃውሞ ሰልፉ በመቀለና ጀኔቫ በተመሳሳይ ቀን ይካሄዳል የተባለ ሲሆን አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል ይካሄዳል ነው የተባለው። አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል ከቀያቸው ተፈናቅለው በተለያዩ ትግራይ ከተሞች ተጠለው የሚገኙ የክልሉ ነዋሪዎች ለቤታቸው ለማብቃት ወይም በክልሉ ዋና ከተማ መቀለና በስዊዘርላንድ ጀኔቫ በቀጣይ ሳምንት የተቃውሞ ሰልፍ እንደሚካሄድ ተዘግቧል። ሰልፉ የሚካሄደው ከሰኔ 11 እስከ 13 ቀን 2017 ዓ ም መሆኑን የተጠቆመ ሲሆን የሰልፍ ዋና ዓላማ በክልሉ በተካሄደው ወደሚደርሰው ጦርነት ከቀያቸው ተፈናቅለው በተለያዩ የመጠለያ ጣቢያዎችና በስደተኛ ካምፖች የሚኖሩ የክልሉ ነዋሪዎች ቀጣዩን የክረምት ሳይመጣም ወደ ቀያቸው እንዲመለሱ ለማስቻል ነው ሲሉ አስተባባሪዎች መናገራቸውን የትግራይ ክልል ሚዲያዎች ዘግበዋል። ሰልፉን ያዘጋጀው የክልሉ ተፈናቃዮች ዙሪያ የሚሰራ ጽላል የተሰኘ የሲቪል ማህበረሰብ መሆኑን ዘገባው አስታውቆም። ልዩና ተጽዕኖ ለመፍጠር በማለም የተዘጋጀ ነው በተባለው በዚህ ሰልፍ ላይ ሁሉም የበኩል እንዲወጣ ጥሪ አቅርቧልም ተብሏል። በተጨማሪም የፕሪቶሪያ ስምምነት ፈራሚዎችና አፈራራሚ ወገኖች ላይ ተጽዕኖ ለመፍጠር ነው ሲሉ ይችላሉ አስተባባሪዎቹ መናገራቸውን ዘግቦ አስታውቋል። በተለይም በፌዴራል መንግስትና በዓለም አቀፍ ማህበረሰብ ላይ ጫና ለመፍጠር ያለመ ነው ሰልፉ ተብሏል። የተፈናቃዮች ጉዳይ የሁሉም የክልሉ ወዳጆች ጉዳይ ነው። በመሆኑም በዚህ ታሪካዊ የጋራ ሰላማዊ ሰልፍ በሀገር ውስጥና በውጭ ተገኝተው የተፈናቃይ ሰዎችን ድምፅ እንዲሆኑ ሲቪል ሰርቪስ ማህበረሰብ ድርጅቱ ጥሪ አቅርቧል። የመንግስታቱ ድርጅት የእርዳታ ማስተባበሪያ ተቋም ኦቻ በቅርቡ በወጣው መረጃ በትግራይ ክልል አንድ ሚሊዮን የሚጠጉ ተፈናቃዮች ይገኛሉ። ተፈናቃዮቹም ዋነኛ የህል ናቸው መሰረት የሰብዓዊ ረድኤት መሆኑን ተቋሙ በአመታዊ ሪፖርቱ አመላክቶ ነበር። በተመሳሳይ በተያዘው አመት 2017 ጥር ወር ላይ ከቀያቸው ተፈናቅለው መጠለያ ጣቢያዎች የሚገኙ የክልሉ ነዋሪዎች ችግራቸው እየተባባሰ እንደሚገኝ በመግለጽ ወደ ቀያቸው መልሱን ሲሉም በሰላማዊ ሰልፍ መጠየቃቸው የተመለከተ ዘገባ ማቅረባችን ይታወሳል። በመቀለ ከተማ ጥር አምስት ቀን 2017 የተጀመረው ሰላማዊ ሰልፍ ለሶስት ቀናት በተለያዩ የክልሉ ከተሞች መካሄዱን በተለያዩ ዘገባዎች ሲጠቀስ የቆየ ሲሆን ሰልፎቹ በአድዋ፣ አክሱም፣ ሽሬ፣ አቢ አዲ፣ አዴግራ፣ ሽራሮ ላይ አይኮራሩም ኔቤልትን ጨምሮ በበርካታ ከተሞች ተደርጎ ነበር። በሰልፉ ተፈናቃዮች ወደ ቀያችን በአስቸኳይ መልሱ ቢባልም ይህ ነው የተባለ ግልጽ ምላሽ ግን አልተሰጣቸውም። የፌዴራል መንግስቱና አጠቃላይ የህወሀት መዋቅር በአሁኑ ሰዓት ቅሬታ ውስጥ የገባ ሲሆን እነዚህን ተፈናቃዮች ለፖለቲካ ዓላማ የሚያገለግሉበት ሂደት ተፈጥሯል የሚሉ ደግሞ ሁለቱን ኃይሎች የሚተቹ አሉ። ታዲያ የፕሪቶሪያው ስምምነት ሙሉ በሙሉ ተግባር መተግበር አለበት፣ በቀያችን የመኖር መብታችን መጠበቅ አለበት በማለት ያለ እርዳታ እየሞትን ነው የሚሉ እነዚህ ተፈናቃዮች ከዚህ ፊት ያደርጉት ሰልፍ ወሳይ አሁን ደግሞ በትግራይ ክልል መቀለና በዓለም አቀፍ የዲፕሎማቲክ ከተማ ጄኔቫ ለማካሄድ መታሰቡ ተዘግቧል። ትራምፕ በሎስ አንጀለስ ተጨማሪ 2,000 የብሔራዊ ዘብና 700 የባህር ኃይላትን አሰማሩ። ፔንታጎን ዶናልድ ትራምፕ ተጨማሪ 2000 የብሔራዊ ዘብ እና 700 የባህር ኃይል አባላት የፌዴራል መንግስቱ የተቃውሞ ሰልፍ ለመቆጣጠር እየወሰደ ያለውን እርምጃ ለማገዝ እንዲሰማሩ ማዘዛቸውን አረጋግጧል። በሎስ አንጀለስ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙትን ፖሊስ በመቃወም የተቀጣጠለው ተቃውሞ አራተኛ ቀኑን አስቆጥሯል። ትራምፕ ከዚህ ቀደም ያሰማሯቸው 2000 የብሔራዊ ዘብ አባላት የፖለቲካ ውጥረት እየፈጠሩ ሲሆን የካሊፎርኒያ አስተዳዳሪ ጋቢን ኒውስኮም እና የኤልኤ ከንቲባ ካረን ባስ አካባቢ ፖሊስ የተቃውሞ ሰልፈኞችን መቆጣጠር ይችላል ብለው ተከራክሯል። የአሜሪካ ወታደሮች በሀገር ውስጥ ህግ ማስከበሩ ሲሳተፉ ማየት እየተለመደ አልነበረ ሚላን ቢቢሲ ዶናልድ ትራምፕ ስደተኞች ከሀገር የማባረር ፖሊሲን በመቃወም ለተቃውሞ ጎዳና የወጡ ሰልፈኞች ለመቆጣጠር የባህር ኃይል አባላት እንዲሁም ተጨማሪ የብሔራዊ ዘብ ወታደሮችን ለማሰማራት መወሰናቸው ማነጋጋሪ ሆኗል። በደቡብ ካሊፎርኒያ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስደተኞች ከሀገር ለማባረር የያዙት ፖሊሲ በመቃወም የተቀጣጠለው የሎስ አንጀለስ ፍጥጫ ውጥረትም እየጨመረ ነው። የትራምፕ አስተዳደር በሀገሪቱ በህገወጥ መንገድ የሚኖሩ ስደተኞች ከሀገር ለማባረር ከወሰዳቸው እርምጃዎች ሁሉ ይህ ጠንከር ያለው ነው ተብሏል። የባህር ኃይል አባላት እንደሚሰማሩ ይፋ የሆነው በተቃውሞው አራተኛ ቀን ላይ ሆኗል። ሰኞ አመሻሽ ላይ ፖሊስ በሎስ አንጀለስ መሀል በሚገኘው ፌዴራል የስደተኞች ማቆያ ማዕከል ውጭ የተሰበሰቡ በመቶች የሚቆጠሩ ተቃዋሚዎችን መበተን ጀምሯል። የብሔራዊ ዘብ አባላት እስረኞች ከህንፃው እንዳይወጡ ለማድረግ ተጠጋግተው መቆም ተከላክለው ነበር። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚ ሰልፈኞቹ ከአካባቢው እንዲሄዱ ለማድረግ መግፋት የጀመረ ሲሆን አነስተኛ ጥቃት አራሽውን ጥይቶችን ተኩሷል ተብሏል። ፖሊስ ከባለፈው ሳምንት አርብ ጀምሮ ተመሳሳይ ዘዴዎችን ተጠቅሟል። ምን የተባለው የኤልኤ ፖሊስ ሰኞ ከሰዓት በኋላ አንዳንድ ተቃዋሚዎች እቃዎችን ወደ ጸጥታ አካላት መወርወር እንደጀመሩና ፖሊስ አስለቃሽ ጋዝና የጎማ ጥይቶችን እንዲጠቀም እንደተፈቀደለት በኤክስ ገጹ ለጥፎ ነበር። ካሊፎርኒያ የፌዴራል ህግና የግዛት ሉዓላዊነት የሚጥስ መሆኑን በመግለጽ የብሔራዊ ጥበቃና የባህር ኃይል ወታደሮች ለማገድ ሰኞ እለት የትራምፕ አስተዳደርን ደርሳለች የአሜሪካ የባህር ኃይል ወታደሮች በሀገር ውስጥ የሚሰማሩት እንደ አደገኛ አውሎ ነፋስና የሽብር ጥቃቶች ሲደርሱ ነው። የአሜሪካ ወታደሮች ለሀገር ውስጥ ስርዓት ማስከበር ማሰማራት እጅግ በጣም አልፎ አልፎ የሚወሰድ እርምጃም ነው። ፔንታጎን ሰኞ እለት ሁለት ሺህ የብሔራዊ ጥበቃ ጦር ሰራዊት አባላት እንዲሰማሩ መጠየቁን አረጋግጦ ይህም አሁን በሎስ አንጀለስ የተሰማሩ ወታደሮች ቁጥር ወደ አራት ሺህ ከፍ አድርገዋል ብሏል። ትራምፕ ሰኞ እለት አመፁ ከቁጥጥር ውጭ እንዳይሆን ለመከላከል የወታደሮች ቁጥር ከመጨመር ሌላ ምንም አማራጭ እንደሌላቸው ሲናገ ተናግሩት። ትራምፕ የካሊፎርኒያ አስተዳዳሪ ጋቢ ኒውሶም አስተዳድሩ ሰነድ አልባ ስደተኞች ከሀገር ለማስወጣት የሚያስወስዳቸውን እርምጃዎች ለማስተጓጎል ሲሞክሩ ሊታሰሩ ይገባል ሲሉ ቶም ሆማን ያቀረቡትን ሐሳብ እንደሚደግፍ ተናግረዋል። ትራምፕ ለጋዜጠኞች እንደተናገሩት ቶም ብሆን አድርገው ነበረ። በጣም ጥሩ እርምጃ ይመስለኛል ብለዋል። ዲሞክራቶች ትራምፕ ተቃውሞውን ለመቆጣጠር ወታደራዊ ኃይል ለማሰማራት መወሰናቸው የፕሬዚዳንቱን ስልጣን አላግባብ መጠቀም ነው ሲሉ፣ የካሊፎርኒያ ግዛት ደግሞ ሕገ ወጥ ነው ሲል ተቃውሞታል። የኒውሶም የኒው ሶም የፕሬስ ቢሮ በኤክስ ገጹ ላይ የቁጥሩ መጨመር ሙሉ በሙሉ ተገቢ ያልሆነ አላስፈላጊና ከዚህ በፊት ታይቶ የማይታወቅ ነው ሲል አጣጥሎታል። በስካሁን ህዝባዊ ተቃውሞ በእሁድ አመሻሽ ላይ የተቃጠሉ ተሽከርካሪዎች ጨምሮ ጥቂት ሰዎች ለስር ሲዳረጉ በንብረት ላይ ግን ከፍተኛ ጉዳት ደርሷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለት መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ ነው